በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ እግዚአብሔርን የምትወዱ እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ ስም የሚወዳችው የሚወዳችሁ ሁላችሁም በያላችሁበት እንደምን ከርማችኋል? የእግዚአብሔር ምሕረትና ጥበቃ በስቶልን በስቶላችሁ ለዚህ ሰዓት ስለደረስን አምላካችን እግዚአብሔር በሚወደው በአንድያ ልጁ በኢየሱስ ስም ክብርና ምስጋና ተጠቅሎ ለስሙ ይሁን ለማደሪያው ይሁንልን። እንዴት አላችሁ? እንዴት ቆያችሁ? እኔ ቤቴ፣ አገልግሎቴ፣ ጤንነቴ፣ ሁላችን ሰላም ነን። ዛሬ ከረጅም ጊዜ በኋላ ወደዚህ በዚህ ሶሻል ሚዲያ መስኮት ብቅ ያልኩት እግዚአብሔር ከሁለት ሳምንት በፊት ከመታመሜ በፊት እና ልቤ ላይ ያስቀመጠው አንድ አስገራሚ ቃል አለ። እሱ ምናልባት በሰው ሰውኛ ካያችሁት ሊቀልባችሁ ይችላል። ይህን ማን ያውቀው የለ ልትሉ ትችላላችሁ። እኔ አውቀዋለሁ ከሚል የበለጠ ሞት የለም። ምክንያቱም የእግዚአብሔር ቃል ከመታወቅ በላይ ስለሆነ እና የእግዚአብሔር መንፈስ ካልገለጠልን አውቀዋለሁ የምንለው ነገር ላይኖር ይችላል። በቀጥታ ወደ ቃሉ ስገባ በዚህ በአንደኛ ዮሐንስ ምዕራፍ አራት ከቁጥር ሰባት እስከ አስራ ሁለት ያለውን ክፍለ ንባብ ላንብብላችሁ። ይህን ቃል እግዚአብሔር አሸከመ፣ በልቤ ላይ ጫነው፣ አጽንኦት ሰጠው። መንፈስ ቅዱስ ደግሞ በልቤ ከሰጠኝ በኋላ መንፈስ ቅዱስ ደግሞ አጽንኦት ሰጥቶት ውስጤን አስጨነቀውና ለአንድ ነፍስ እንኳን መፈታት ቢሆን ለአንድ ነፍስ ነፃነት ቢሆን እስኪ ቃሉ ምን ይላል በጋራ እንመልከት አንደኛ ዮሐንስ ምዕራፍ አራት ከቁጥር ሰባት እስከ አስራ ሁለት ወንድሞች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በእርሳችን ልንዋደድ ይገባናል። እግዚአብሔር ማንንም ከ- እግዚአብሔርን ማንም ከቶ አላየውም። እርስ በእርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል ይላል ልብ በሉ ይሄ ክፍለ ንባብ ፍጹም ስለ እግዚአብሔር ፍቅር ነው የሚያወራው ፍቅር ደግሞ የእግዚአብሔር ባህሪ እንደሆነ ነው የሚነግረን በዚህ ክፍለ ንባብ እንግዲህ ሁላችሁም የየራሳችሁን ርዕስ ልታወጡ ትችላላችሁ እኔ ግን በአራት ነጥብ የእግዚአብሔር ፍቅር አይለወጥም ብዬ ርዕስ ነቅሼ ያወጣው የማይለወጠው የእግዚአብሔር ፍቅር አሜን። ሁላችንንም የማይለወጠው የእግዚአብሔር ፍቅር ደግፎ የያዘን። እንግዲህ ዮሐንስ በዚህ ላይ በመልእክቱ ሊያስቀምጥ የቻለው በወንጌሉም ላይ እግዚአብሔርን ያየው ከቶ አንድ ስንኳ የለም በአባቱ እቅፍ ያለው እሱ ራሱ ኢየሱስ ተረከው እንጂ። ስለዚህ ኢየሱስ የተረከልንን እግዚአብሔር ኢየሱስም ደግሞ የእግዚአብሔር የክብሩ ነጸብራቅ ሆኖ እንዴት እና ምን እንደገለጠ እንዴት እንደተገለጠ አይተናል። አሁን ወደዚያ ስለ መለኮታዊ ሀቲት አልገባም። አሁን እኔ በዚህ ምሽት እግዚአብሔር ከሁለት ሳምንት በፊት ኦልሞስት ወር በሉት በልቤ ላይ ያስቀመጠው ኮምፓራቲቭሊ በተነጻጻሪ የእግዚአብሔር እና የሰዎችን ፍቅር ለማየት ሞከርኩኝ። ብዙ ለመዳሰስ ሞከርኩ እና ገረመኝ። የእግዚአብሔር ፍቅር የማይለወጥ የእግዚአብሔር ፍቅር መቼም በምንም የማይለወጥ ሲወድ ደግሞ መስፈርት የለውም። እግዚአብሔር ሲወድ ይሄ ነገሩ አይገርማችሁም? መስፈርት የለውም። አንተ እኔን ስትወድ እኔ አንተን ስወድ ምክንያት አለን። እግዚአብሔር ግን በልጁ መሥዋዕትነት ውስጥ በልጁ ማንነት ውስጥ እንዴት አድርጎ እንደወደደን ስናይ በእውነት ለድነታችን እንኳን ዋስትናችን ይገባናል። ክብር ለእግዚአብሔር እና እግዚአብሔር ፍቅር ነው። ስለዚህ ፍቅር የሌለው ደግሞ እግዚአብሔርን አያውቅም። እግዚአብሔር ምንድን ነውና? ፍቅር ነውና። ወገኖቼ፣ በስነ መለኮት በመንፈሳዊ አገልግሎት በተለያየ በተለያየ በሆነ በዚያና በዚህ የምትበልጡ ሰዎች እንዳላችሁ ኤክስፔክት አደርጋለሁ። ግን ቁም ነገር እሱ አይደለም። ቁም ነገሩ የእግዚአብሔር ፍቅር አይለወጥም። እሺ ከዛስ፣ እሱን እንድጠይቁ ነው የምፈልገው። እንግዲህ የእግዚአብሔር ፍቅር ካልተለወጠ ትዝ ይላችኋል፣ ሚልኪያስ ሶስት ስድስት ላይ እግዚአብሔር እንደማይለወጥ ደግሞ ይነግረናል። እግዚአብሔር አልለወጥም ነው አርለሚ አንቼንጅ ጋር የማይለወጠው እግዚአብሔር በማይለወጥ እግዚአብሔር የማይለወጥ ፍቅር ባለው እግዚአብሔር መወደድ ምን ያክል እንድለኛ እድለኛ ያደርገናል። እግዚአብሔር አይለወጥ፣ ፍቅሩ አይለወጥ፣ ባህሪው ፍቅር ሰሞኑን በዋትሳፕ እና በቴሌግራም ቻናሎቼ ላይ በማይለወጠው በእግዚአብሔር ፍቅር የሆነልንን በማሰላሰል ለእግዚአብሔር ግብረ መልስ እንድትሰጡ ጠይቂያችኋለሁ። ጥቂት ሰዎች ደስ ብሏችኋል። አብዛኞቻችሁ የገባችሁና የተረዳችሁ አልመሰላችሁም ወይ? ቃሉ ቀሎባችኋል። ቃሉ አይቅለልብን። በእግዚአብሔር ላይ ከማደግ እግዚአብሔር ይጠብቀን እና በዚህ የእግዚአብሔር ፍቅር በእኛ ተገለጠ። እንዴት እያንዳንዱን በአራት ነጥብ አየዋለሁ። እንዴት ነው የእግዚአብሔር ፍቅር በአንቺ የተገለጠው? እንዴት ነው የእግዚአብሔር ፍቅር በአንተ የተገለጠው? እንዴት ነው የእግዚአብሔር ፍቅር በእናንቱ የተገለጠው? በሁላችን ላይ የእግዚአብሔር ፍቅር እንዴት ተገለጠ? እኔ እሱን እንድታወሩ እፈልጋለሁ። የእግዚአብሔርን ፍቅር በደንብ የሚያውቅ ሰው አንትሮፖሎጂውን ያውቀዋል። ይሄ ስነሰብ የምንለውን ትምህርት በደንብ ያውቃል ብዬ አምናለሁ። እግዚአብሔርን ማወቅ፣ እግዚአብሔርን የማያውቅ እራሱን አያውቅም። ይህን አዚስታንት እንዳቋም ነግራችኋለሁ። እግዚአብሔር በእንጀራ ነውጥ አይለካም። እግዚአብሔር በምንቆጥረው ብር አይለካም። እግዚአብሔር ፖዚሽናሊ በተቀመጥንበት ወንበር አይለካም። ወገኖቼ፣ ስለዚህ የማይለወጥ የእግዚአብሔር ፍቅር በዚህ ምሽት እሱን ትንሽ እንጨዋወታለን። ስለዚህ ምን ብያቸዋለሁ፣ ርሴን የእግዚአብሔር ፍቅር አይለወጥም። በተለይ በመዳናችሁ ላይ ጥርጣሬ ያለባችሁ ሰዎች፣ በተለይ እግዚአብሔር የሚያኮርፍ የሚመስላችሁ ወይም እናንተ በድካማችሁ አኩርፋችሁ እግዚአብሔር የሚተዋችሁ የሚመስላችሁ ሰዎች በዚህ ምሽት መልስ ታገኛላችሁ። እግዚአብሔር መንፈስ ቅዱስ በእኔ አድሮ መልእክት ይነግራችኋል። እንግዲህ ምንድን ነው? በዚህ ርዕስ የእግዚአብሔር ፍቅር አይለወጥም፣ ወይም በማይለወጠው በእግዚአብሔር ፍቅር ውስጥ ምንድን ነው እንድታገኙ የተፈለገው ጭብጥ ሀሳብ? ያ ጭብጥ ሀሳብ የእግዚአብሔር ፍቅር በሁለንተናዊ ነገራችን ላይ በምንም ተአምር አይለወጥም። ልብ በሉ፣ በምንና በምናችን በምንም ሳይሆን በሁለንተናዊ ነገራችን በሁለንተናዊ ነገርሽ ላይ የእግዚአብሔር ፍቅር አይለወጥም። በሁለንተናዊ ነገር ላይ የእግዚአብሔር ፍቅር አይለወጥም። በሁለንተናዊ ነገራችን ላይ የእግዚአብሔር ፍቅር አይለወጥም። በሁለንተናዊ ያልኩት ሆን ብዬ ነው። ሁለንተናዊ ስንወጣ፣ ስንገባ፣ ስንሰራ፣ ስንጫወት ስንወድቅ በኃጢአትም ስንወድቅ አንዳልጦን ስንወድቅ በመዳናችን በእያንዳንዱ ነገራችን ላይ የእግዚአብሔር ፍቅር ኢስ አንቼንጅድ አይለውጥም። ወዴት እየወሰድኳቸው እንደሆነ ይገባቸዋል። በተለይ ዩቲዩቤን የምትከታተሉ ሰዎች ከመዳን ጋር ያለኝን መጽሐፍ ቅዱስ አያውቋም አስተምር ያለሁ በተወሰኑ ክፍሎች መዳኔን አጣለሁ አላጣም የሚለው ውዝግብ እዛ ላይ እንቆቅልሹ ተፈቷል። ትዝ ይላችሁ ከሆነ ማለት አሁን የእግዚአብሔር ፍቅር የባህሪው ከሆነ ወይም እግዚአብሔር ራሱ ፍቅር ከሆነ ፍቅሩ የማይለወጥ ከሆነ ወዴት እየወሰድኳቸው እንደሆነ ይገባቸዋል። ክብር ለኢየሱስ ይሆናል። ስለዚህ እግዚአብሔር የማይለወጥ ፍቅር ከሆነ የእግዚአብሔር ፍቅር የማይለወጥ ከሆነ በሁለንተናዊ ነገራችን ላይ አይለወጥም። እግዚአብሔር እመኑት፣ ቃሉን እግዚአብሔርን እመኑ። እምነታችሁን አይደለም ማመን ያለባችሁ እግዚአብሔርን እመኑት። እምነታችሁ ተፈትኖ አያውቅም ወድቆ ሳያውቅም። ስለዚህ እምነትህን ምን ታምነዋለህ? ስለዚህ እኔ የማይለወጠውን የእግዚአብሔርን ፍቅር ሳይ አራት ነገሮች ትዝ ይሉኛል። አንደኛው የማይለወጠው የእግዚአብሔር ፍቅር፣ አንደኛ የማይለወጠው የእግዚአብሔር ፍቅር፣ አንደኛ ጠላት አስወድዶታል። ጠላት ምን ብሎታል አልኳችሁ። ጠላት አስወድዶታል። ወይም የማይለወጠው እግዚአብሔር ወይም የማይለወጠው ባህሪ ወይም የማይለወጠው ፍቅር ወይም የማይለወጠው ፍቅሩ ጠላትን እንዲወድ አድርጎታል። ጠላት ይወደዳል። ሰው በሰው ሰውኛ ስናስበው ስንጸል እንዴት ነው? ጠላቴን አንፍረው፣ ጠላቴን ቀቅለው ግን የምናመልከው የናዝሬቱ ኢየሱስ አብ አባት በሰማያት በዙፋኑ ላይ ቁጭ ብሎ በመስቀል ላይ ኢየሱስ ሲጨስ ያሸተተው አብ ያሸተተው መስዋዕት፣ አብ የረካበት ለአንዴ ለመጨረሻ ለዘላለም አብ የረካበት መስዋዕት ኢየሱስ፣ ይህ ጠላትን እንዲወድ አደረገው። ስለዚህ ኢየሱስ ኢየሱስ ማለት ኢየሱስ ስብከት ሳይሆን ህይወት ነው። መጽሐፍ ሲናገር እንዲህ ይላል። ሮሜ አምስት ቁጥር አስር ላይ ጠላቶች ሳለን፣ ምኖች ሳለን፣ ዌን ዊ አር ኢነሚስ፣ ጠላቶች ሳለን፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በህይወቱ እንድናለን። አስባችሁታል? አንደኛ ጠላቶች ሆነን በልጁ ሞት ከእግዚአብሔር ጋር ታረቅን። አሁን በልጁ ሞት ከታረቅን ደግሞ በህይወቱ መዳን የሚባል ነገር አለ። በህይወቱ እንድን አለን። ክብር ለእግዚአብሔር ይሁን። አያችሁ፣ ጠላቶቹ ሳለን በልጁ ሞት ታረቅን። አይደረግም እኮ ፈጽሞ አይታሰብም። ፕሬዝቢት ሎርድ ምስጋና ለእግዚአብሔር። እግዚአብሔር ግን ገና ጠላቶቹ ሳለን በልጁ ሞት ሽምግልና ልኮ ልጁ ወደ መስቀል ጫፍ አውጥቶ በመስቀል ላይ ቸንክሮ ታረቀን። በዚህ ሳይበቃ በህይወቱ ደግሞ እንድንድን አደረገን። ህይወቱን ያዳነን። እስኪ ሌላ ጊዜ መታረቅ፣ ህይወት በህይወቱ መዳን የመንፈስ ህግ የሚሉ ነገሮች ትስስር ስላላቸው እናነሳቸዋለን። ሌላው ቆላሲስ አንድ ላይ ነው። ይህም መልእክት ደግሞ ሳየው በጣም ይገርመኛል። ቆላሲስ አንድ ቁጥር 21 እና 22 እንዲህ ይላል በእናንተ ይላል ክብር ለኢየሱስ ሲሆን በእናንተም ነውርና ነቀፋ ሲቅርታ፣ እናንተም በእናንተም ሳይሆን እናንተም እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። አስባችሁታ ስለዚህ፣ ይሄ ፍቅሩ ጠላቶቹን እንዲወድ አደረገ። ሶስት ነጥቦች ይቀሩኛል። የሚቀጥለው ክፍል ሁለት እንቀጥላለን ማለት ነው። ስለዚህ ደቂቃው ብዙም እንዳይበዛ እየጣፈጣቸው እንድትሰሙት ስለፈለግኩ ነው። የማይለወጠው የእግዚአብሔር ፍቅር ይህን ጠላትን ያስወድዳል። አሁን በዚህ ፍቅር ውስጥ ካለን እኛ ስለጠላቶቻችን ምንድን ነው ያለን አጀንዳ? ጠላቶቻችን በእኛ ላይ ያላቸው አጀንዳ ግልጽ ነው። ጠላት የአንተን መሞት የአንቺን መሞት የኔን መሞት የኔን መጥፋት የአንተን መጥፋት ሳያይ አያርፍም። ይሁንም እንጂ የእግዚአብሔር ፍቅር ሲገባብን የኢየሱስ መስዋዕታዊ ስራ ሲገባል ሲገባን በደንብ ለጠላቶቻችን ያለን አመለካከት ምን ይሆናል? ኮምፕሊትሊ እኮ ይለወጣል። በእግዚአብሔር ላይ ጥገኝነታችንን በአቋም አምነን እንቀበላለን። እኛ የእግዚአብሔር ጥገኞች ነው መሆን ያለብን። በራሳችን የቆምን አይደለንም። የዘላለም ክንዶች ከኔና ከእናንተ በታች ናቸው። ዚስ ሚንስ የእግዚአብሔር ጥገኞች ነን ማለት ነው። ስለዚህ ወገኖቼ ጠላት የሚያስወድድ የእግዚአብሔር መንፈስ ይግባብን። በያላችሁበት ሰላም ቆዩኝ። ክፍል ሁለትን ይዤ መጣለሁ። በናዝሬቱ ጌታ በኢየሱስ ስም ተከናውኑ።